ኢትዮጵያ ካላትና ገና ባለው አቅም ልክ ካልተጠቀመችባቸው ሀብቶቿ ውስጥ የአሳ ምርት ግንባር ቀደሙን ይይዛል። ታዲያ ይህን ተግባር በተቀረጹ የሊማት ትሩፋት የመሳሰሉ ኢኒሽቲቮች በማካተት በልዩ ትኩረት እየተሰራ ይገኛል። አሁን የምንገኘው በማዕከላዊ ኢትዮጵያ ክልል ጠምባሮ ልዩ ወረዳ ጋይቻ ቀበሌ ነው። ይህ ከኋላዬ ተንጣሎ የምታዩት ደግሞ አንደኛው የኦሞ ወንዝ አካል ነው። ይህ ስፍራ እንደዚህ በዚህ ቦታ ተንጣሎ ከመቀመጡን ባሻገር ለበርካታ ወጣቶች ሌላኛው የስራ እድል መፍጠሪያ ሆኗል። በተለይም በአሳ ምርት ይህ ስፍራ ባለፉት ስምንት ወራት ብቻ ከአራት መቶ ቶን በላይ የአሳ ምርት የተገኘበት ነው። በማዕከላዊ ኢትዮጵያ ክልል በጠምባሮ ልዩ ወረዳ ጋይቻ ቀበሌ በሚገኘው የኦሞ ወንዝ ያለው የአሳ ሀብት በአካባቢው ለሚገኙት ለነወጣት ደስታ ጦሾ የህይወት መሰረት ሆኖላቸዋል። ማይበሩ ኦሞ አሳ አቅራቢ ማይበር ይባላል። አሁን ግን ዛሬ በተሻለ ሁኔታ ወደ ስራ ውስጥ ገብተናል። እየሰራ ነው ያለ ነው በሩ ብዛት ብዙ ነው። መጀመሪያ በትንሽ ሰው ነው ስራ የጀመረ ነው። እስከ ሰባት ስምንት አስር እንደዚህ ነው። አሁን ግን እስከ አርባ ሁለት ስራ አጦች ነው እዚህ ጋር እየሰደው የነበሩት። ከፍተኛ የአሳ ሀብትና ዝርያ ባለበት በዚህ የኦሞ ወንዝ ወጣቶች ሀብቱን በመጠቀም ምርቶቹን ለተለያዩ የሀገሪቱ ክፍሎች በማዳረስ ላይ ይገኛሉ። ካርካሮ አለ፣ አምባዛ አለ፣ ቆርሶ አለ፣ ቆጨ እምባላሳ አለ፣ ፍሊቶ አለ። እንደዚህ የሆኑት አሳ ቢያንስ እስከ አስር እስከ አስራ አምስት የመሆኑ የአሳ ዝርያ አሉ። እስከ ወሳና ድረስ እስከ ዱራሜ ድረስ እስከ አላባ ድረስ ነው የእኛ አሳ እየሄደ ያለው እስከ ወላይታ

በልዩ ወረዳው ወጣቶችን በእንስሳትና አሳ ሀብት በማደራጀት ወደ ስራ እንዲገቡ የማድረግ ተግባር መከናወኑን ያነሱት የጠምባሮ ልዩ ወረዳ እንስሳትና አሳ ሀብት ዘርፍ ቡድን መሪ አቶ ለማዋጌሹ በዚህም ከአራት መቶ ቶን በላይ የአሳ ምርት ባለፉት ስምንት ወራት መገኘቱን ገልጸዋል። በዘንድሮ አመት አፈጻጸም አምስት መቶ ቶን የአሳ ምርት ለመሰብሰብ ታቅዶ እስካሁን በስምንት ወር አፈጻጸም አራት መቶ አስራ ስምንት ቶን የአሳ ምርት እስካሁን ባለው ያለው በጠቅላላ ከወረዳ በዚህ አሳ በዚህ ኦሞ ወንዝ ላይ የአሳ ምርት ማግኘት የተቻለበት ሁኔታ ነው ያለው። ከተጠቃሚነትም አንጻር ባለፈው አመታት ከነበረው አሁን ባለን ሁኔታ አሁን በደረሰን ሁኔታ የተሻለ ገቢ እያገኙ ያሉበትና ማህበረቱም ተጠቃሚ እየሆኑ ያሉበት ሁኔታ ነው ያለው። በክልሉ ወደ አስር ሺ ቶን የአሳ ምርት አቅም መኖሩን የተናገሩት የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊና የእንስሳትና አሳ ሀብት ልማት ዘርፍ ኃላፊ አቶ እያሱ ተረፈ በኦሞ ወንዝ ላይ ያለውን የአሳ ሀብት መጠቀም እንዲቻል አስቻያልሆኑ እውነቶችን መቅረፍ ስለመቻሉም ተናግረዋል። የኦሞ ወንዝ ላይ ትልቅ የውሃ አካል አለ። የግልገል ግቤ ሶስት አካል ነው። እሱን አንዱ የነበረው ችግር እሱ ጋር ትልቅ የአሳ ሀብት ትልቅ ጸጋ ነው የነበረው እዛ ጋር ሄደን ስናይ ትልቅ ችግሮች ነበሩ። እነዚህን ችግሮች ከጠምባሮ መዋቅር ጋር ከጠምባሮ ልዩ ወረዳ መዋቅር ጋር ተነጋግረን አንዱ ችግር የነበረው መንገድ ነው። መንገድ እንዲከፈት ተደርጓል። አሁንም እየተሰራ ያለበት ሁኔታ አለ። ሌላው እዛ የሚጠቀሙት ውሃው ላይ ጀልባዎች እጥረት ነበር። ዘመናዊ ጀልባዎች እንዲገፋ አድርገናል። ስልጠናዎችን ሰጥተናል። መረቦችን ሰጥተናል፣ ማጥመድ እንዲችሉ ማለት ነው። መረቦችን በክልል በኩልም ጭምር ድጋፍ ተደርጎ የቀረበበት ሁኔታ አለ። አሁን ማምረት ወደምንችልበት ሁኔታ ውስጥ ገብተናል። የአሳ ሀብት አቅምን በክልሉ ለማስፋትና የገበያ ትስስርን ለማሳደግ አሁን ላይ ያሉ ተግባራት አመቺ ሁኔታን በቀጣይ እንደሚፈጥሩም ተናግረዋል። እንደ ክልል የአሳ ጫጩት እናቀርባለን። ኦልሞስት 38 የአሳ ጫጩት በዚህ አንድ አመት ከመጋቢት እስከ መጋቢት ባለው ከ138 ሺህ የአሳ ጫጩት አቅርበን በእነዚህ ኩሬዎች ላይ ጨምረናል። እነዚህ ተፈጥሮ ውሃ አካላትም ላይ ጭምር አንዳንዱ አካባቢ የማነስ ነገር ሲኖር እነዚህም ላይ እየጨመርን ያለንበት ሁኔታ አለ። ሰዎች ፖንድ ቆፍረው ኩሬ ቆፍሮ ቆፍሮ አሳ ጨምሮ ለምግብነት ደርሷል። ትልቁ ችግራችን አመጋገብ ላይ ያለውን ጉለት መፍታት መቻል እንዳለብን አይቻለሁ። ሶ አሳ ላይ ትልቅ አቅም አለ። ተፈጥሮ ወንዞች አሉ ብያለሁ፣ ሀይቆች አሉ፣ ግድቦች አሉ። እሱ ብቻ ሰውን እያንዳንዱ ቤተሰብ ላይ ኩሬ የማስቆፍሩን ስራ በዚህ ተያይዘን እየሰራን ያለንበት ሁኔታ አለ።